አባቴ ሶላት አይሰግድም በጭራሽ። ከዛ እኔን ለባል ኒካህ ማሰር ይችላል? ለሰዎች እይታ ተብሎ ዒባዳ ማድረግ ትንሹ ሽርክ ነው ተብዬ ተነግሮኛል። እና እናቴን ለማስደሰት ብዬ የእናቴ ወላጆች ቤት ሶደቃ አወጣለሁ፣ ይህ ሽርክ ይሆንብኛል? የሚል ጥያቄ ነው። ወንድሜ ጋር ኢትዮጵያ ያለሁኝ ተጣልተን ነበረ የተጣላንበት ምክንያት በአቂዳ የተነሳ አንቺ አክራሪ በማለት ነው ግን እኔ አውፍ ብዬ አናገርኩት እሱ ግን አውፍ አልልሽም አለኝ ስለዚህ ምን ይመክሩኛል ምን ማድረግ አለብኝ የሚል ጥያቄ እጄ ሰዓት ማሰሪያ ጋር ቢላዋ ቆርጦኝ ከባድ ስለነበረ ሀኪም ቤት ሄጄ ተሰፋሁ በትልቅ ፋሻ ታሰረ ውሃም እንዳይነካው ስለተባልኩ አሁን ሙሉ ተየሙም ማድረግ አለብኝ ወይስ አንዱን እጄ በደረቁ አድርጌ ሌላኛው በውሃ ላርገው ያብራሩልኝ ጀዛኩም الله ኸይር የሚል ጥያቄ ጥያቄ እኔ ሁሌ ሶላት ሰግጄ ስጨርስ የሶላት ዚክሮችን ከጨረስኩ ዱዓ አደርጋለሁ ግን ከሶላት በኋላ ዱዓ ቢድዓ ነው እኮ አሉኝ እንደዚህ ማድረጌ ቢድዓ ይሆንብኛልን

እናቴን ለማስደሰት ብዬ የእናቴ ወላጆች ቤት ሶደቃ አወጣለሁ። ይህ ሽርክ ይሆንብኛል የሚል ጥያቄ ነው። ሶላት ሲሰገድ፣ ጾም ሲጾም የአላህ ተባረከ ወተዓላ አላህ ብቻ ተብለው የሚደረጉ ዒባዳዎች ላይ ሌላ አይነት ንያን ማጋራት አይገባም። አቅመ ደካማ ሲረዳ ጥቅሙ ወደ ሌሎች የሚሻገር የሆነ ዒባዳ ሲደረግ ወደ አላህ የምንቃረብበት አላህም ደስተኛ እንዲሆን ሰዎችም እንዲበሉ እንዲጠጡ እንዲደሰቱ ተብሎ መደረጉ ችግር የለም። ነገር ግን ዋናው ዓላማ ሰዎችን ማስደሰት መሆን የለበትም። በመሰረቱ አላህ ስላዘዘ ወደ አላህ መቃረቢያ ስለሆነ ተብሎ ተነይቶ በዛው እግረ መንገድ ደግሞ ለሰዎች መልካም ነገር ማድረግ ወላጆች ቤትም ሰዎች በልተው መጠጣታቸው መልካም ነገር የማድረግ ደስታ እንዲሰማቸው ተብሎ መደረጉ ዋናውን እያ ከአላህ አጅር ፍለጋ እስከሆነ ድረስ ችግር የለም። ወላጆችን አላህ በሚወደው መልኩ ማስደሰት ራሱን የቻለ ዕባዳ ነው። ሰደቃው ሲወጣ አፈዛዘሙ ላይ ቢድዓ እስከሌለበት ድረስ ወደ አላህ ተባረክ ተዓላ እንድቃረብበት ቤተሰብና ወዳጅ ዘመድም በልቶ ደስተኛ እንዲሆን ብሎ ነይቶ ይህም ማድረጉ ችግር የለም። ለወላጆች ከሚደረግ መልካም ነገር አንዱ የወላጆችን ወዳጆች ማስደሰት ነው። የወላጆችን ዘመድ መጠየቅና ዝምድናን በእነሱ በኩል ያለ ዝምድናን መቀጠል ነው ተብሏል። ሌላኛው ጥያቄ ዘመድ ወይም ጓደኛ ጋር ለቅሶ ስንሄድ እሱ እንዳይቀየመኝ ብሎ መሄድስ የሚል ጥያቄ። ሙስልም ሙስልም ወገኖቹን በተመለከተ ካሉበት ሐቆች አንዱ ሲታመም መጠየቅ፣ ሲሞት መቅበር፣ ቤተሰብ ሲሞትበት አላህ ተባረክ ወተዓላ ጽናቲስትህ ሟቹ ምስልም ከሆነ አላህ ሟችህን ይማርለህ ብሎ ማጽናናት ዱዓ ማድረግ አስፈላጊ ነውና እዚህም ጋር በመሰረቱ እስላማዊ ግዴታን ለመወጣት ብሎ ከመነየት ጋር ወንድሜን፣ እህቴን ሐቁን አግዱዬ እንዳላስከፋው የሚለውንም ጭምር አስቦ ለቅሶ መድረስ ምንም ችግር የለው። የእርስ በርስ ሐቆች የተደነገቁትና እንዲጠበቁም ሸሪዓ ያዘዘው የዘመድ የጓደኛ የጎረቤትን ሐቅ ለመጠበቅና ግንኙነትን ለማሳመርም ጀመር ነው። እንደዚህ አይነት ሐቆች ሲጎድሉ ከሰው ልጆችም ጋር መቀየም ይመጣል፣ ዲንም ይጎድላልና አንዱ ከሌላኛው ጋር የተያያዘ ነው። ጎረቤትን ዘመድን ጓደኛን ሙስሊምን ማስቀየም በዲን የተከለከለ ስለሆነ የሚያስቀየሙ ነገሮችን ማድረግም አላህ ተባረክ ተዓላ ሸሪዓ ይከለክላልና ይህ እንዳይመጣ ብሎ ወደ አላህ መቃረብንም እስላማዊ ግዴታ መወጣትንም ወንድም፣ እህት፣ ጓደኛ፣ ዘመድን ከማስከፋት መራቅንም ጭምር አስቦ ለቅሶ መድረስ የታመመን ሰው መጠየቅ ይቻላል። ነገር ግን ዋናው ንያ እስላማዊ ግዴታን ለመወጣት የሚል መሆን አለበት። ሌላኛው ጥያቄ ወንድሜ ጋር ኢትዮጵያ እያለሁኝ ተጣልተን ነበረ። የተጣላንበት ምክንያት በአቂዳ የተነሳ አንቺ አክራሪ በማለት ነው። ግን እኔ አውፍ ብዬ አናገርኩት እሱ ግን አውፍ አልልሽም አለኝ። ስለዚህ ምን ይመክሩኛል? ምን ማድረግ አለብኝ? የሚል ጥያቄ ነው። አላዋቂነት ወይም ደግሞ ስሜት መከተል ነው እሱን እንደዚህ የሚያደርገውና ቀስ እያሉ ተስፋ ሳይቆርጡ ደጋግሞ እሱን መምከር ማስመከር ጠቃሚ አቂዳን የሚያስተምሩ ለሁሉም በሚገባ መልኩ የተዘጋጁ መጽሐፎችን፣ የድምጽ ማብራሪያዎችን መስጠትና ዱዓ ማድረግ። በሱ በኩል ይቅር አልልም አፋልልም ካለ፣ በጠያቂው በኩል መቆራረጥ እንዳይኖር በየትኛውም ሰዓት ወንድሜ ከመጣ ለመቀበል ለማናገር ዝግጁ ነኝ ማለት ነው። ሲታመም መጠየቅ በአካልም ይሁን በስልክ ሲቸገር መርዳት በየትኛውም ጊዜ ከመጣ የልብን በር ክፍት አድርጎ ለመቀበል ዝግጁ መሆን በቂ ነው። ሌላኛው ጥያቄ፣ እጄ ሰዓት ማሰሪያ ጋር ቢላዋ ቆርጦኝ ከባድ ስለነበረ ሐኪም ቤት ሄጄ ተሰፋው በትልቅ ፋሻ ታሰረ። ውሃም እንዳይነካው ስለተባልኩ አሁን ሙሉ ተየሙም ማድረግ አለብኝ ወይስ አንዱን እጄ በደረቁ አድርጌ ሌላኛው በውሃ ላርገው? ያብራሩልኝ ጀዛኩም الله خير የሚል ጥያቄ። እስከታሸገበት ድረስ ያለውን ዳርና ዳሩን ከላይ ከታች፣ ከፊት ከኋላ፣ ከግራ ከቀኝ ውሃ መንካት የሚችለውን ያክል አስጠግቶ ውሃ እያስነኩ የታሸገው እጅ ይታጠብና ሌላው የሰውነት አካል ሁሉ ለተቀረው እጅን በትንሹ አርድቦ ላዩ ላይ ማበስ ይቻላል። ይህንንም ማድረግ ማይቻል ከሆነ ምንም እርጥበት ውሃ አይንካው አይታበስ ተብሎ ከሆነ ደግሞ ውሃ ሊነካው የሚችል የሰውነት አካልን በተለመደው ውጡ ማድረጊያ መንገድ ካጠቡ በኋላ ለታሸገው የእጅ ክፍል ተብሎ ደግሞ ተየሙም ይደረጋል። ፈተቁላህ መስተጣዕቱም የቻላችሁትን ያክል አላህን ፍሩ የሚል የአላህ ተባረክ ተዓላ የቁርአን መመሪያል። ነቢም ዓለይሂ ሶላቱ ወሰላም አንድ ነገር ካዘዝኳችሁ የቻላችሁትን ያክል አድርጉ ብለዋል። ሌላኛው ጥያቄ እኔ ሁሌ ሶላት ሰግጄ ስጨርስ ሶላት ዚክሮችን ከጨረስኩ ዱዓ አደርጋለሁ። ግን ከሶላት በኋላ ዱዓ ቢድዓ ነው እኮ አሉኝ። እንደዚህ ማድረጊ ቢድዓ ይሆንብኛልና ቢያብራሩልኝ፣ ጀዛኩምላ ይር የሚል ጥያቄ። ከሶላት በኋላ የሚደረጉ ዚክሮች ራሳቸው ዱዓ ናቸው። አስተግፊሩላህ፣ አስተግፊሩላህ ዱዓ ነው። አላሁመ አንተ ሰላም ወሚንከ ሰላም እስከ መጨረሻው ዱዓ ነው። ረቢ ቂኒ ዓዛበከ የውመ ተብዐሱ ዒባደከ ዱዓ ነው። ስብሓንላሁ አልሐምዱሊላህ ወላሁ አክበር ዱዓ ነው። ይሄን እንደ ዱዓ ቆጥሮ ልብ ሰብሰብ አድርጎ ማዕናውን እያስተነተኑ ማለቱ በቂ ይሆናል። በመሰረቱ አንዳንዴ ግን ሓጃ ሲኖር ከዚህም በተጨማሪ ዱዓ ቢደረግ ችግር የለም። ሁሌ በቋሚነት ከፈርዱ ሶላት በኋላ እጅ ያነሱ ዱዓ ማድረጉ ከነበይ ሰላት ሰላም ስላልተገኘ በቋሚነት ማድረጉ አይገባም ይባላል። አልፎ አልፎ ቢደረግን ችግር የለውም። ይበልጥ የሚወገዘው ኢማም ዱዓ ያደረገ ማእሞሙ አሚን ማለት በጀምዓ ማድረጉ ነው። ይሄ ቢድዓ ለመሆኑ ምንም ትርጥር የለውም። ነቢ፣ ሶሐቦች፣ ታቢዒዮች አላደረጉም። በግልም ቢሆን በቋሚነት ሁሌ ከሶላት በኋላ ነብዩ ዱዓ ያደርጉ ነበር የሚል ማስረጃ ስለሌለ በቋሚነት አይደረግም። በመሰረቱ ደግሞ ዱዓ የተፈቀደ ስለሆነ ከሶላት ኢባዳ በኋላ በግሉ አንድ ሰው ቢያደርግ አታድርግ ብሎ የሚከለክል እግል ማስረጃ የለም። በጀማ ሶላት ማድረጉንስ ታዲያ ምን የሚከለክል ነገር አለ የተባለ እንደሆነ ነብይ ሶላት ሰላም ከሱሐቦቻቸው ጋር ሁሌ ጀማ እየሰገዱ እያሰገዱ አለማድረጋቸው መተዋቸው ይህ መደረግ እንደሌለበት ያሳያል። በግለሰብ ደረጃ ግን ሲሆን ሰው በግሉ ለሚያሳስበው ሐጃ ዱዓ ማድረግ ይችላል። ግን ከሶላት በኋላ ገድቦ ማድረጉ ከነቢይ ስላልተገኘ መቅረት አለበት። ከሶላት ከወጡ በኋላ ከማድረግ ይልቅ ሶላት ውስጥ ሆነው ሳያሰላምቱ በፊት ተሻሁድ እንደጨረሱ ስጁድ ላይ ማድረጉ ነው የሚበልጠው። ሌላኛው ጥያቄ ከምሰራባት አሰሪ የቤት ሄጄ ነበረ እና በዛ ሰዓት ሰራተኞቹ በሙሉ ፊሊፒን ካፊር ናቸው። ቂብላ ወዴት ነው? መዳማቹ ወዴት ዞራ ነው የምሰግደው ስላቸው አናውቅም አሉኝ። ስልኬ ላይም አቅጣጫ ጠቋሚ ሳወርድ አከፋፈቱ ምንም አልገባኝም። ከዛ በዚህ ሁኔታ ሶስት ወር ብግም ሰገድኩ። ከዛም አንድ ቀን አሰሬዬ አየችኝ ምንም አላለችኝም። ስለዚህ ልክ ነኝ ማለት ነው ብዬ ቀጠልኩበት። ስድስት ወር በዚህ ሁኔታ ሰገድኩ። አንድ ቀን ሱፐር ማርኬት ተልኬ በዛው መስጅድ ገብቼ አይቼ መጣሁ። ስመጣ የተለያየ ነው። አሁን እኔ ምን ይሻለኛል? ስድስት ወር ሶላቴስ ድጋሚ ቀጧ ላውጣ በዛ ላይ ረመዷን ሙሉውን የሚል ጥያቄ ነው። ከሶላት መስፈርቶች አንዱ ወደ ቂብላ መዞር ነው። መንገደኛ የሆነ ሰው፣ ከሀገር ውጭ የሆነ ጉዞ ላይ ያለ፣ የሚጠይቀውን ሰው ያላገኘ ሰው አመዛዝኑ አገናዝቦ የመጣሁት ከዚህ ነው፣ ይህን ያክል ወደ ምስራቅ፣ ወደ ምዕራብ እሄጃለሁኝ፣ ስለዚህ ቂብላ ወዲህ ነው ሊሆን የሚችለው ብሎ የቻለውን ያክል ጥረት አድርጎ ልብ ወዳመዘነበት መስገድ ይችላል። ሀገር ውስጥ መንደር ውስጥ ያለ ሰው ግን እርግጠኛ ሆኖ እንጂ መስገድ የለበትም። በራሱ መንገድ እርግጠኛ ሊሆን ይችላል። መስጂዶችን፣ ሚሕራብ ማሰገጃዎችን አይቶ፣ ሰው ጠይቆ እርግጠኛ ሊሆን ይችላል። ሰው ቤትም ከተገባ ቤት ውስጥ ያሉ ሰጋጆችን መጠየቅ ይገባል። ማይሰግዱ ካፈሮችን መጠየቁ ብቻ በቂ አይደለም። አንድ ቀን መዳሜ ስሰግዳ አየችኝ፣ እስከዛ አሰሪ ለምን አትጠየቅም? ሶስት ወር ሙሉ አንዴ ብቻ ካፍር ሰራተኞችን ጠይቆ አላውቅም ስላሉ ቤት ውስጥ ሀገር ውስጥ ቤት ውስጥ ሆኖ በግምት መስገድ አግባብ አይደለም። ቤት ውስጥ ያሉ ሌሎች ሙስሊም የሆኑ የሚሰግዱ ሰዎችን መጠየቅ ግዴታ ነው። አንዴ አይታዝም ያለችው በትክክል ሶላት ላይ መሆንን ልብ ብላ ላይ ይሆን ይችላል። እነግራለሁ ብላ ረስታ ሊሆን ይችላል። በዋነኝነት የእሷ ጉዳይ አይደለም። የሰጋጁ የሰጋጁ የራሷ ጉዳይ ነው። እናም ሙሉ በሙሉ ከቂብላ ተዞሮ ከሆነ ሶስት ወርም ይሁን ስድስት ወር የተሰገደው ሶላቱ ትክክል አይደለም፣ መደገም አለበት። በትንሹ ከሆነ ቂብላ የተለቀቀው አብዛኛው የሰውነት አካል ወደ ቂብላ ሆኖ ትንሹ ወደ ግራ ወደ ቀኝ ተብሎ ከሆነ ምንም ችግር የለም። ሙሉ በሙሉ ከቂብላ ተቃራኒ አቅጣጫ ወይም ሙሉ በሙሉ ቂብላ ተለቆ ከሆነ ስተት ነው፣ ሶላቱ መደገም አለበት። መንገደኛ የሆነ የሚጠይቀውን የማያገኝ ሰው ነው ወደ ተሳሳተ አቅጣጫ መስገዱን ቢያረጋግጥ ችግር የለውም የሚባለው። ሀገር ውስጥ ያለ ሰው ግን ተሐሪን ትተዋል። ተሐሪ ማለት የሚችሉትን ያክል መጠየቅ፣ ማረጋገጥ፣ የሚያውቁበትን መንገድ መፈለግ ማለት ነው። ሀገር ውስጥና ከሀገር ውጭም ቢሆን ያው ነው። ከሰገደ በኋላ ቂብላ መሳሳቱን ያረጋገጠ ሰው መድገም አለበት የሚሉ የተወሰኑ የሻፊዒያ ሊቃውንትም አሉ። ስለዚህ አብዛኞቹ የፊቅህ ሊቃውንት ያለ ቂብላ የሰገደ ሰው ያለ ቅብላ መስገዱን ሲያውቅ ሶላት መድገም አለበት። መቼ? መጀመሪያ ዝም ብሎ በግምት ሰግዶ ከሆነ መጠየቅ የሚችልበት አጋጣሚ ያለው መንገደኛ ጉዞ ላይ ሲሆን ያን ያክል ሰው ስለማይኖር በረሃ ላይ ሜዳ ላይ ስለሚሆን የሚችለውን ያክል ጥረት አድርጎ ይሰግዳል። እየሰገደ ሳለ ታማኝ ሰው መጥቶ አቅጣጫ እንደዛ አይደለም ዞር ከተባለ ባለበት ዞሮ ሶላቱን ይቀጥላል። ቤት ውስጥ ከተማ ሀገር ውስጥ ያለ ሰው ግን ብዙ አማራጮች ስላሉት እስከ መጨረሻ ሁሉንም አማራጮችን ማረጋገጫ መንገዶችን አሟጦ ተጠቅሞ ጠይቆ ምንም የሚነግረው ሰው ስላላገኘ ከሆነ የተሳሳተው ይህኔ ቀጧ አይወጣም። ራጅሑ ነገር ግን መስጅድም ወተው ማየት እየተቻለ ከሶስት ወር በኋላ ሱፐር ማርኬት ሲላኩ ወጥተው እንዳዩት ቤት ውስጥ ያሉ ሌሎች ሰዎችንም መጠየቅ እየተቻለ ሶላት ማይሰግዱ ካፈሮችን ጠይቆ ብቻ ዝም ብሎ ወደ ገመቱ አቅጣጫ መስገድ ስህተት ነው። ያለፉት ሶላቶች ቀጧ መውጣት አለባቸው። ሌላኛው ጥያቄ ባለቤቴ በሕይወት የለም፣ አላህ የርሐመውና፣ በረመዷን አሞት አምስት ቀን አፍጥሮ ነበረ። በኋላ መጾም የቻለ የቀጣዩ የረመዷን ወር ገባ። የዛኔ ህመሙ በርትቶበት ስለነበረ ወሩን ሙሉ አልጾመም። አልጋ ላይ ሆኖ አይደለም፣ የጉልበት ስራ ባይሆንም ግን ስራ ይሰራ ነበረ፣ ግን ረሀብ አይችልም ነበር። በጊዜው ጠይቄ አምስቱን ቀን ጹሙለት፣ የአንዱን ወር ለምስኪን አብሉ አሉኝ። እኔ መጾምን ብቻ ነበረ የምችለው፣ ጾምኩኝ። የአንድ ወሩን ለቤተሰቦቹ ነገርኩኝ፣ እነሱም ችላሉት። አሁን ሦስት ዓመት ይሆነዋልና ምን ላድርግ? ከበፊት እሻላለሁ። በስደት ነው ያለሁት። ለምስኪንስ የተወጀበብኝን ያክል ሁለት ህፃን ልጆች አሉ። ለነሱ ብሰጥ ይቻላልን? አፈጻጸሙስ እንዴት ነው? ጀዛኩሙላህ ኸይር የሚል ጥያቄ አምስቱን ቀን ብቻ ሳይሆን ሁሉንም ቀን ያለበትን ቀን ቆጥሮ በጾም መክፈል ይቻላል። አላ ራጅሕ ሚን አቅዋሊ አህሊል ዕልም ዘመድም ይሁን ባዕድ፣ ወዳጅ ጓደኛ፣ ማንኛውም ሰው ያለበትን ቀን ተከፋፍሎ ሊጾምለት ይችላል። አንድ ሰውም ሰላሳውን ቀን በተራተራ ሊጾም ይችላል። አምስት ስድስት ሰባት ቤተሰብ ዘመድ ወዳጆች ይህን ይህን ያክል ቀን ጾምለታለሁ ብለው መጾም ይችላሉ። መጾም ካልተቻለ የሚጾሙ ሰዎች ከሌሉ ማብላት ይቻላል። ለእያንዳንዱ ቀን አንዳንድ ሚስኪን አጥግቦ ማብላት ለአንድ ጊዜ ምግብ ምሳ ወይ እራት ለእያንዳንዱ ቀን ማብላት ይቻላል። አፈጻጸሙ ሟቹ ባለበት የጾም ቀን ልክ ምስኪኖችን ፈልጎ ሁሉንም በአንድ ቀን ቤት ጠርቶ ማብላትም ይቻላል እንደ አቅም ሲገኝ 3 3 4 5 5 10 አስር የሚሆን ቤት ያመጡ ማብላትም ይቻላል። አብስሎ ለአንዳንድ ሰው የሚበቃ ምግብ በቁጥሩ ልክ አዘጋጅቶ ምስኪን ካለበትም መላክ ይቻላል። ማዘጋጀቱ ከከበደ ቤት ውስጥ አብስሎ ማብላቱ ወይም የበሰለ ምግብ መላኩ ከከበደም ከአንድ ተኩል እስከ ሁለት ኪሎ ግራም የሚሆን በአካባቢው ሰዎች ከሚመገቡት ምግብ እንደ ሩዝ ያለ ሌሎችም ከሱ ጎና መሰል ማባያ ነገሮች ጋር ሰርተው እንዲበሉ አብሮ መላክም ይቻላል። ለህፃኖች መስጠት ይቻላል ወይ? ምግብ የሚበሉ ህፃኖች እስከሆኑ ድረስ አው ይቻላ። አንድ ቤት ውስጥ አስር ሰው ካለ አስሩ መቅመድ አካሞች ከሆኑ ከአስሩ ውስጥ ሁለት ሶስቱ ህፃናት ከሆኑ ከአዋቂ ጋር አብረው ምግብ የሚበሉ ከሆነ እነሱንም ጭምር ቆጥሮ መስጠት ይቻላል። ና ሌላኛው ጥያቄ አንድ ዘመዴ ነበረች እሷ ህፃን እያለች እድሜዋ ከአስር በታች ወንድሟ አስራ ስድስት አካባቢ ሆነዋል። ቤት ሰው የሌለ ሰዓት ይላፋት ነበርና ስታድግ ትዝ ያላት መጣ። ጸያፍ ፊልምም ያሳያት እንደነበረ ሁሉ ትዝ አላት እና ድብርት ውስጥ ገብታለች። አሁን ዝምድናውን እንደቆረጠችም ታወራለች። ዝምድና ቆራጭ ደግሞ ጀነት አይገባምና ከወንድሟ ጋር ያላት ግንኙነት እንዴት ነው መሆን ያለበት? መቁረጧ ልክ ነው ወይ? ያብራሩልኝ የሚል ጥያቄ ነው። ናም ነቢያት ሰላም ዝምድናን ቆራጭ ጀነት አይገባም ብላ አላህ ተባረክ ተዓላ እንዲቀጥሉት ያዘዘውን ዝምድና መቁረጥ ጀነት እንዳይገቡ ከሚከለክሉ ነገሮች መሃል አንዱ ነው። ጥያቄው ላይ የተጠቀሰውን አይነት ነውር ድርጊት የፈጸመን ሰው ማኩረፍ፣ መዝጋት በመሰረቱ የተፈቀደ ቢሆንም በድሮ በልጅነት ጊዜ ያደረገው ሆኖ አሁን ከተወበተ፣ ከተስተካከለ እንደዚህ አይነት ባህሪ ከሌለበት ለዚህ ብሎ ዝምድና መቁረጡ አይገባም ውስጥ ላይ የሚሰማውን ስሜት ዋጥ አድርጎ ለመተው ለመርሳት ሞክሮ አላህ ይቅር ይበለው ብሎ ግንኙነትን መቀጠል። አሁንም ድረስ ግን እንደዚህ አይነቱ ችግር ካለበት የሚታይበት የሚስተዋልበት ከሆነ ከመምከር ጋር ካላቆመ ከሱ መራቁ ግዴታ ይሆናል። ለዚህ ነው የኢስላም ሊቃውንት አንዲት ሴት ከአንድ ማህረም ይሆናል ከሚባል የስጋ ዘመድ ጋር አብራ ለብቻው መሆን ትችላለች እሱን መቅረብ ትችላለች፣ ከሱ ጋር መንገድ ትሄድ አብራው መንገድ መሄድ ትችላለች የሚባለው ሲቃ ከሆነ ነው፣ ታማኝ ከሆነ ነው። ታማኝ ካልሆነ በሽታ ካለበት የሥነ ምግባር ችግር ካለበት ወንድም አጎትም ቢሆን ከእሱ ጋር ወደም ተጠጋግታ መቀመጥ የለባትም። አለባበሷም ላይ መጠንቀቅ አለባት። እንደዚህ አይነቱ ታማኝነት የሚጎድለው የሥነ ምግባር በሽታ ያለበት ወንድ ለጉዞ ማሕረምም አይሆንም የሚሉት ለዚህ ነው። ወንድም ሆኖ እህቱን መጠበቅ ሲገባው እረኛው ታኩላ ከሆነ ከሱ ጋር ነፃ ሆኖ መቀመጥ መቆየት አይቻልም፣ ይከብዳል። ለሴት ልጅ ማሕረም ያስፈልጋት፣ ወሊ፣ የቅርብ ረዳት ወንድም፣ አባት፣ አጎት የሚያስፈልጋት እንደዚህ አይነት ጥቃት፣ ትንኳሳ እንዳይደርስባት ይጠብቃታል የሚባል ወንድሟ ይጠብቃታል የሚባል የወንድም የእህቷ ልጅ አጎቷ፣ አንዳንዴ አልፎ አልፎ ለስሙ አባት የሚባልም ሴት ላይ እንደዚህ አይነት ጥቃት የሚያደርስ ከሆነ ከእንደዚህ አይነቶቹ መራቅ መጠንቀቅ ያስፈልጋል። ስለዚህ ከአሁን ቀደም በነበረው ሁኔታው ተጸጽቶ ተመልሶ ከሆነ ለአላህ ብሎ መተው ስሜትን ዋጥ ማድረግ ለመተው ለመርሳት መሞከር ነው። አሁንም ያ አይነት ባህሪ የሚታይበት ከሆነ በሆነ መልኩ መክሮ አስጠንቅቆ አቁም፣ ከእንዲህ ነገር ታቀብ፣ ካልሆነ ዝምድናችን መቆረጡ ነው፣ ካልተመለስክ ደግሞ እኔ ለሌላም ሰው ልናገር እችላለሁ ብሎ አንድ እሱ ከዚህ መጥፎ ስራ የሚወጣበት ማስፈራሪያ መንገድም ጭምር ማድረግ ነው። ያለ በቂ ምክንያት ዝምድና መቁረጥ ነው፣ ጀነት ማያስገባው ጀነት መግባትን የሚከለክለው እንጂ ዲንን ለመጠበቅ ስነ ምግባርን ለመጠበቅ ተብሎ ተመክሮ አልመለስም ካለ ሰው መራቅ ጀነት መግባትን አይከለክልም። ሌላኛው ጥያቄ ባለቤቴ ለሰዎች ሚስት የለኝም ብሎ አውርቷል። ስለዚህ የእኔ ኒካህ እንዴት ነው? ለወሬ ብሎ ነው እንጂ ምንም አያውቅም ስለዚህ ነገር የሚል ጥያቄ። ይህ በቅርብ ቀን በሰፊው ተብራርቶ ተመልሷል። ጥያቄ የሚልኩ ሰዎች ያለፉ ጥያቄዎችን ማድመጥ አለባቸው። እጅግ በጣም ብዙ መልስ የሚያስፈልጋቸው አንገብጋቢ ጥያቄዎች ወረፋ እየጠበቁ ያለፉ ተመሳሳይ ጥያቄዎችን መልሶ መጠየቅ የሌሎችን ሰዓት መሻማት ነው የሚሆነው እና ማንኛውም ጥያቄ መጠየቅ የሚፈልግ መልሶችን የሚከታተል ሰው የማንኛውንም ሰው ጥያቄ እኔን የሚመለከት ነገር ሊኖር ይችላል ብሎ እንደራሱ ጥያቄ አድርጎ ካደመጠ ብዙ መልሶችን ማግኘት ይቻላል። ስለዚህ ይሄ ባለፈው ተመልሷል። ወንጀል ነው ውሸት ነው። አላህ ዘንድ በውሸት በወንጀል ያስጠይቃል። ፍቺ የሚጸድቀው ኒካህ የሚወርደው መፍታትን አስቦ እንደዚህ ካለ ነው እንጂ ውሸትን አስቦ ከሆነ ራጅሁ ነው በሁሉም ሁኔታ ይወርዳል ኒካሁ የሚሉ ሊቃውንት ቢኖሩም፣ ትክክለኛው ኒካህ እንዳወረደ በዛ ሰዓት ማሳወቅም ፈልጎ ሳይሆን መደበቅም ፈልጎ ከሆነ በመዋሸት ወንጀል ነው የሚጠየቀው እንጂ በዚህ ኒካሁ አይወርድም። ኒካህ የተከበረ ውል ነው፣ አላህ ያከበረው። አላህ ያከበረውን የጋብቻ ውል ማርከስና መጫወቻ ማድረግ ፈጽሞ አይገባም። አላህ ዘንድ ያስጠይቃል፣ ያስቀጣል። ወላ ተተኺዱ አያቲ ኢላሂ ሁዝዋ ይላል የቁርአኑ ቃል። የአላህን ተአምር መላገጫ መሳለቂያ ያታድርጉ ብሏል። ከአላህ መኖር ከሱ ጥበበኝነትና አዛኝነት ምልክቶች አንዱ ሁለት ማይተዋወቁ የነበሩ ሰዎች በጋብቻ ተዋውቀው ተቀራርበው ተዋደው እንዲኖሩ ማድረጉ ነው። የአላህ መኖር ታምር ነው የአላህ መኖር የጥበበኝነቱ ምልክት ነው። ጋብቻ ማለት ሰማይ፣ ምድር፣ ፀሐይ፣ ጨረቃ የአላህ መኖር የሀያልነቱ የአዛኝነቱ ተንከባካቢ መሆኑን ከሚያሳዩ ታምሮች መሀል አንዱ እንደሆኑ ሁሉ እነዚህ ፍጥረታት ጋብቻ የሚባለው ትስስር በራሱ አንድ ትልቅ የአላህ ታምር ነው። ይሄን ታምር መጫወቻ መሳረቂያ ማድረግ አግባብ አይደለም። ሰው የሚጫወትበት ነገር አቶ በዲኑ መጫወት የለበትም አላህ አትጫወቱበት መቀለጃ አታድርጉት ባለ ነገር መቀለድ የለበትም። አኼራ ዱንያን ያበላሻ ሌላኛው ጥያቄ እህታችን ባለቤቷ ተይዞ ሀገር ገብቷል። እዚህ ደግሞ እሷ ስራ አላት። ከወር በኋላ ከስራ ትወጣለች። ባለቤቷ እሱ ቤት እንድትቀመጥ ይፈልጋል። ነገር ግን ቤት ውስጥ የባለቤቷ የደረሰ ወንድ ልጅ አለ ሌላ ሰው የለም። የልጁ ሁኔታ ደስ አላላትም። የግድ የባለቤቷን ቃል መስማት አለባት ወይስ ሌላ ቦታ ማረፍ ትችላለች? ሌላ ቦታ ብታርፍ የባሏን ሐቅ አላሟላችም ያስብላታል የሚል ጥያቄ። በመሰረቱ የባል ልጅ ለሴት ማህረሟ ነው። በመሰረቱ የአንዲት ሴት የባሏ ልጅ ለሷ ማህረም ነው፣ አጅነቢ አይደለም። አላህ ተባረከ ወተዓላ ስለ ሴቶች አለባበስና ከነሱ ጋር መገናኛ ስለሚፈቀድላቸው ወንዶች ሲናገር አው አብናኢ ሂነ አው አብናኢ ቡዑለቲሂነ ብሏ የባሎቻቸው ልጆች ብሏል። አንዲት ሴት በመጠኑ ተገልጣ ቢያይባት እሷ ወዳለችበት ክፍል ቢገቡ እነሱ ወዳሉበት ክፍል ብትገባ ችግር የለውም ከሚባሉ ወንዶች አንዱ የባል ልጅ ነው። ነገር ግን በመሰረቱ አንድ ነገር ቢፈቀድም ፊትና ያመጣል ተብሎ የሚፈራ ከሆነ የተፈቀዱ ነገሮችም ቢሆን እንደ ግለሰቡ ሁኔታ የተከለከሉ የሚሆኑበት ሁኔታ ሊኖር ይችላል። አንዳንዴ የባል ልጅ ማለት መቶ በመቶ የራስ ልጅ ማለት ነው እንደ ማለት ነው ተብሎ ከሱ ጋር ሙሉ በሙሉ ልቅ መሆን አይገባም የሚባልበት ሁኔታ ሊኖር ይችላል። የተለያዩ ፊቅህ ሊቃውንት ይሄን ጠቅሰዋል። ይሄም የሚባለው መቼ ነው? የባል ልጅ ስነ ምግባሩ ጥሩ ካልሆነ እድሜው በጣም ከፍ ያለ ሆኖ ያ አባቱ ሚስት በድሜ ከሱ ጋር ተቀራራቢ ከሆነች ሸይጣን ሊወሰውሳቸው ይችላል ከተባለ ጥንቃቄ ማድረግ ይገባታል። በጣም ሊቀራረቡ አይገባም። ጫውታና ቀልድ ሊያበዙ አይገባም። በጣም የሚፈራ ከሆነ ስነ ምግባሩ የሚያስፈራ ከሆነ፣ በተጨባጭ ዝም ብሎ ግምት ብቻ አይደለም፣ የሰው ስም ማጥፋት እንዳይሆን፣ ሰውን በመጥፎ መጠርጠር እንዳይሆን በተጨባጭ የሚያስፈሩ ነገሮች ካሉ ከሴት ጋር ያለው ግንኙነት ጥሩ አደለም አይደለም ከተባለ እሱም እይታው፣ አቀራረቡ፣ አነጋገሩ ውስጡ ላይ መጥፎ ነገር እንዳለ በተለይ ከሱ ጋር በር ዘግቶ ማደር ሌላ ነገር እንዲፈጠር ያደርጋል ተብሎ ከተፈራ የኔ ከሱ መራቁ ግዴታ ይሆናል። መቶ በመቶ እንደ ባዳ ወንዶች ከሱ መሸፈን ሙሉ በሙሉ ከሱ መራቅ ግዴታ ይሆናል አይባልም። በቅርብ ርቀት ግን በጥንቃቄ መኖር ያስፈልጋል። ስለዚህ በዚህ ልክ የእሱ ሁኔታ እንደሚያስፈራ ከተረጋገጠ፣ በዚህ በዚህ ምክንያት ከእሱ ጋር ማደር ይከብደኛል ብሎ ቀስ አድርጎ ባልን ማማከር ለዚህ ነገር መፍትሄ እንዲያበጅ ማድረግ ነው። ወይም ሶስተኛ ታማኝ ሰው እንዲኖር ማድረግ አሊያ ደግሞ እሷ እዛ በምትሆንበት ቀን የባለቤቷ ልጅ ሌላ ቦታ እንዲሆን ማድረግ ምንም ዓይነት አማራጭ ከሌለ ግን፣ ይሄኔ ዲኗን መጠበቅ ክብሯን መጠበቅ ግዴታ ስለሚሆንባት ሌላ ዲንና ክብሯ የሚጠበቅበት ቦታ መሆን ትችላለች። የኔው ጥያቄ አባቴ ሶላት አይሰግድም በጭራሽ። ከዛ እኔን ለባል ኒካህ ማሰር ይችላል? ኒካህ ለማሰር መሟላት ካለባቸው መሰረቶች አንዱ ሙስልም መሆን የሴት ልጅ ኃላፊዋ ሙስልም መሆን አለበት። ሶላትን መተው በተለይ ጥያቄው በተለይ ጥያቄው ላይ እንደተባለው በጭራሽ አይሰግድም ተብሏል። እና ሶላትን ምንም አይሰግድ ሰው በመሰረቱ ሶላትን መተው ከእስልምና ያስወጣል። ነቢዩ ሶላቱ ሰላም መንተረከት ሶላት አሙት ዐሚደን ፈቀድ ከፈር ብሏ ሶላትን ሆን ብሎ የተወ ከፍሯል፣ ብሏ ይህ አባት ሶላት የተበው የሶላትን ግዴታነት ባለማወቅ ነው። መረጃዎች ስለሌሉ እሱ ካፍር ነው አይደለም የሚባለው ምጥቅል ሰው ሙሉ በሙሉ የማይሰግድ ሰው ሙስልም አይደለም ነው የሚባሉ። ስለዚህ ኒካህ ከማሰሩ በፊት ይሄ ነገር ተነግሮት አንድ አባት ለሙስልም ሴት ልጁ ኒካህ የአስር ዘንድ ሙስልም መሆን አለበት። የእስልምና አንዱ መሰረት ደግሞ ሶላት መስገድ ነው። ሶላትን የተወሰው ከፍሯል ካፍር ነው ብለዋል ነብዩ አለይሂ ሰላቱ ሰላም ስለዚህ አባከን ሶላተን ጀምር ለኔ ለአኺራህም በለህ ለኔ ምን ለማሰር ብለ ተብሎ ይመከራል እሺ ካል አልহামዱሊላህ ካል ሆነ ተሱ ያሉ ሐላፊዎች አባቱ ካለ ለሚሰግድ የአባት አባት ካልሆነ ደግሞ የምታገበው ሴት ልጅ ወንድሟ ካለ አባቱን በእናት የሚገናኙ ወይም በአባት ብቻ የሚገናኙት ከሌለ የአባት ወንድሞች እንዲህ ያለ ይከተላል ሌሎች ሐላፊዎች ያስራሉ። በዚህ መልኩ ማሰር የሚችሉ የሸሪያ መስፈርት ያሟሉ ሌሎች ኃላፊዎች ከሌሉ ወይም ያለ በቂ ምክንያት ፈቃደኛ ካልሆኑ በሸሪዓ ፍርድ ቤት ይታሰራል። አብዛኛውን ጊዜ ሶላት የሚተውት ተወላጆች በጀህልና ነው፣ ሶላትን የመተው አደገኝነት ባለማወቅ ነው። አሊያ ደግሞ የመተው ጉዳት ያለው ዋጅብነቱን ካስተባበሉ ላይላህ ኢላላህ ካላሉ ብቻም ይመስላቸዋል። እንዲህ አይነት ሰዎችን ማስተማር፣ ማስመከር፣ አላህ ልባቸውን እንዲመልሰው ዱዓ ማድረግም